ያለባት የገዛ ፍቅረኛው እየተናገረች ነው ማለት ነው። አሁን በዚህ በዛም ምክንያት ምችም አንድ ጊዜ የሆነ ነገር እንትን ከለለብሽ የሆነ የምትጠራጠሪ ወይ የሆነ ወንጀል ከለለብሽ፣ በምትሄጅበት ሁሉ ሽጉጥ እናንትን ይዘሽ መችም አትንቀሳቀሽ። ምን አንደኛ ነገር የገረሜ ነገር አዲስ አበባ ውስጥ እንዴት ነው ሽጉጥ ይዘው የሚንቀሳቀሱ ነው? ወደ ገጠር ምናምን ስትሄዱ ኦኬ፣ የኛ የገጠሩ የተለመደ ነው ትላላችሁ። ግን ከተማ ውስጥ ትንሽ ደግሞ መንገድ ላይ እንግዲህ ወደ አዲስ አበባ ወይ የሆነ ስትሄዱ እንግዲህ በየንትኑ እያስቆሙ ነው የሚፈትሹ። አሁን ላይ ይሄ ልጅ እንዴት ነው ሽጉጥ ይዞ ሊሄድ የቻለው ነው? ይሄ ጥያቄ በየከተማ ከተማ ውስጥ አዲስ አበባ ውስጥ እንዴት ሊፈቀድለት ቻለ? እንዴት ሊይዝ ቻለ? የአብዛኞቻችሁ የኔን ጥያቄ ብቻ ሳይሆን የእናንተን ጥያቄ ነው። እና እኔ ብቻ ልጁ ስለታሰረ በጣም ደስ ብሎኛል። እውነት እናንተ ያያችሁ ትንሿን ቀንጨብ ተደርጋ ያሳየችውን ነው፣ ግን ከካሜራ ጀርባ ልጁን ወደ ጫካ ይዞ ሂዶ ለሁለት ነው የመቱት። ሌላ ጓደኛ ስልክ ደውሎ ጠርቶ አለ። ልጁ ምን ማለት እውነት፣ እንደውም አንዳንዱ ኮሜንት የሚጽፉ ሰዎች እኳን አለህ እኳን ደግ አድርጓል፣ ምን አባ ፈልገህ ነው ስልክ እያስቆምክ የሰውን ምስጢር ምታቀው ምታቀርበው ምናም እያሉ ኮሜንቱ ልጁን ጭንቅላቱን ያዞርት። ከልጁ ከዱላው ከተመተው ይልቅ ኮሜንት የሚጽፉ ሰዎች አብዛኞቹ የሚያገዙት ለዛኛው ልጅ ነው። ምክንያቱም ያኛው ልጅ ምንም በማያውቀው የሰው ምስጢር ሂደህ ስልክህ ናምጣ ብለህ ስንት ነገር አለ፣ ምስጢር ስልክ ላይ ማናገር መጠየቅ አልነበረብህም፣ ምናምን ብለው በጣም ብዙ ነገር እንትን ብለውበታል። ግን ሆኖም ቀረም ልጁ ታስሯል። አንዳንድ ጊዜ ሳታስቡት በማታስቡት ነገር እንደዚህ ገጥማችኋል። ያው እንግዲህ ለበጎ ነው ብላችሁ ማሳለፍ ነው። ልጁ ተጎድቷል፣ አይታችሁታል። እጅ እግሩ መንቀሳቀስ አቅቶታል። በጣም ነው የመጥተው። በስማ እንዴት አይነት አረመኔ ነው! እንኳንም ታሰረ። የእውነት እኔ በጣም ደስ ብሎኛል ልጁ ስለ ታሰረ። የቅጣቱን ነው ያገኘው። ሌላም ወንጀል እንዳለበት እንግዲህ በዛው። እንደውም አሪፍ፣ ለእነሱ አሪፍ አጋጣሚ ነው አንዳንድ ዶች ደግሞ ምንድን ነው ኮሜንት የምትጽፉ ሰዎች ለምንድን ነው አሁን ይሄ ልጅ ይህን ብቻ ይሄ ልጅ አጋጣሚ ሆኖ ሽጉጥ አውጥቶ ሊመታው ናምን ቻለ እንጂ ይሄ ልጅ ኦሬዲ ስራው መንገድ ላይ እያስቆመ ነው ስልክ የሚጠይቃቸው። በዛ ላይ ደግሞ ማን ይታመናል ለባለው ወይም ለሚስቱ ማን ይታመናል እያለ ነው። ሶ አሁን በመሀል ደግሞ ይሄ ልጅ መጥቶ እንግዲህ እንደዚህ አይነት ችግር ሲፈጥርበት ተመልካቹ አብዛኛው መንገድ ላይ ስልክ መፈተሹ እያስቆሙ ምስጢር ማውጣቱ ተገቢ አይደለም ብለው አብዛኛው በልጁ እየፈረዱ ነው ያሉት። ግን እኔ በማን እንደምፈርድ እራሱ ግራ ነው የገባኝ። ምክንያቱም መታመን ካለብን ለባልሽ፣ መታመን ካለብሽ ራስሽ ትታመኛለሽ። ሰው ስላለሽ ወይም እንትን ስላለሽ አይደለም። ከታመንሽ ታመኝለት ወንድም ከሆነ መታመን ካለበት ይታመናል ብዬ ነው በእኔ ሀሳብ የማስበው። ግን የልጁ ስራም ብዙም የሚያስከፋም ሆኖም አይደለም። ግን የአብዛኛው ጥያቄ መጠየቅም አልነበረበትም እንደዚህ በቃ በጣም ብዙ ነገር እያላችሁ ነበረ። ሁላችሁም ሳትሆኑ አብዛኞቻችሁ ማለት ነው። እኔ እንጃ ብቻ እግዚአብሔር አትርፎታል ልጁን። ተመስገን ማለት ነው። ከዚህ በላይ ምንም እንትን አይለም። እንደውም ለልጅቷ ጥሩ ነገር ነው የፈጠረላት። ከነገራችን ላይ አስገድዷት ነበር ከሱ ጋር የምትኖረው ቢያንስ አሁን እስር ቤት ከገባ በኋላ እሷ አራሱ ፍ ብላለች የሆነት እሷ ራሱ ስታወራ በጣም የምታሳዝናችሁ ሰው። መቼም ወደሽ አፍቅረሽ ስትኖሪ አንድ ቤት ደስ ይላል፣ ግን ተገደሽ በዱላ በዛ ላይ እናትና አባቷን እያስፈራራ ወንድሞቿን እያስፈራራ እንደዚህ ሽጉጥ ስለያዘ በቃ በምንም ነገር እያስፈራራ ነው። ከሱ ጋር እንዲኖር እንድትኖር በግድ ያደረጋት እንጂ ከሱ ጋር ምንም አይነት ፍቅር ኑሯት ምናምን አይደለም ልጅቷ አብረ የምትኖረው እና አንዳንድ ጊዜ ብር ስላለን ወይ የሆነ እንት ስላለን ብቻ እንደዚህ እንጃ። እሱ ራሱ ምን አይነት ጭንቅላት ቢኖረው ነው። ሁለተኛ ነገር ከእሷ የሚደብቀው ነገር ቢኖር ነው እንጂ ስልኩን አይፈተሽም ብሎ እንደዚህ ሰውን እስከ መደባደብ የደረሰው ለእሷ ታማኝ ቢሆን ከፊት ለፊቷ አውጥቶ ስልኩንም ይሰጥ ነበር። በሁለተኛ ደረጃ ደግሞ ልጁ ታስሮ ልጅቷ አሁን ላይ በምን አይነት ሁኔታ እንዳለች እንግዲህ ሂዶ አግኝቷት ነበረ። ያው በትንሹም ቢሆን አሳያችኋለሁ መግቢያ ላይ ግን አሁን ላይ ያለችበት ሁኔታ ልጅቷ ራሱ ስታውራ በጣም ነው የምታሳዝናችሁ እውነት ስትኖሩ በፍቅር እንጂ በጸብ በእንትን አንድ ሰው ብቻ ስለወደደ አብራችሁ መኖር ትንሽ ይከብዳል። ያው አንዳንድ ሰው እንጃ እንዴት እንደሚያስብ ባላቅም፣ እንግዲህ ይሄ ሰውዬ እያስፈራራ በጉልበት ምናምን በቃ ላይ የባሪያ ግዕዝ ምናምን ነው ይባለው እንደዛ ነገር የሚያደርግ ሰው ነበረ። እንግዲህ ቀኑ ደርሶ ተይዞ እስር ቤት ገብቷል። የስራውን ነው ያገኘው። ያው እንግዲህ ይለቁታል መልቀቅ እንኳን ቢሆንም ለትንሽ ቀን ራሱ ታርፋለች ብዬ ተስፋ አደርጋለሁ። ልጁም ተጎድተዋል፣ በጣም አይጎደው። የእውነት እሱ ብቻ አይደለም የደበደበው ሌላ ሰው ጠርቶ ጓደኛው ምናምን ወንድ ልጁ ነው ግን በወንድ ልጅ እንደዚህ ነገሩ ያው ሀገራችን ላይ እንደዚህ መደባደብ እንደዚህ ማለቱ ለእኛ ብርቅ አይደለም፣ የተለመደ ነው እንደ ባህል እንደንትንም አርገውታል። እና ልቦና ይስጠን ብቻ ከእንደዚህ አይነት ነገር እግዚአብሔር ይጠብቀን። ሳታስቡት መንገድ ላይ መጥቶ በማታስቡት ነገር እንደዚህ ሽጉጥ አውጥቶ እስከ መደቀን መደባደብ ድረስ የሚያደርስ ጉዳይም አልነበረም። ልጁ ጭንቅላቱ ትክክል ስላልሆነ ነው እንጂ አልፈልግም ብሎ መሄድም ይችል ነበረ። ልጅቷንም እንደዛ እንትን ማለት አልነበረበትም። ብቻ የእሱ ችግር እንግዲህ ብዙ ነገር ነው ይዞበት የመጣው። የዛ ሰዓት ወንድ ወንድ ነኝ ብሎ ሲያጫውት የነበረው እንግዲህ በፖሊስ ተጠንቅቆ ሲሄድ የት አባቱ። አንዳንድ ጊዜ ሰው የሥራው ሲያገኝ ደስ ይላል። የእውነት ምንም በማያውቀው ልጁን ሲደባደብ ይሄው መጨረሻ። እሱ የት ሄደ? ሲወል ሲወል በሉት እስር ቤት እኮ ያው ሲሆን ነው ከጨለማ ወደ ጨለማ ጥጋብ እኮ ጥጋብ አይደለም። ከተማ ውስጥ የተንቀሳቀሱ ይህ ልጅ ብቻ አይደለም። ከነገራችን ላይ አብዛኞቹ ሰዎች እንደዚህ የሆነ ነገር ሲሉ ገጭ ሲሉ የሆነ ሽጉጥ ይዛሉ ወይ እንትን ይዛሉ ወይ ምንድን ነው ስሙ ስለት ነገር ይዛሉ። ብቻ እንደዚህ ነው በቃ። በምትሄዱበት ነገር እንደዚህ በማታስቡት ነገር አውጥተው ሊያስፈራሯችሁ ምናምን ይሞክራሉ። እና እኔ እንጃ ያው መንገድ ላይ ፍተሻ ምናምን ብዙ ጊዜ እንግዲህ አዲስ አበባ ውስጥ ምንም ነገር ይዘሽ መንቀሳቀስ አይቻልም ሲባል ነው እኔ የምሰማው። ግን አሁን ላይ በእንደዚህ አይነቶች ደሞ ሳይ ከተማ ውስጥ እንደዚህ ይዘው እየተንቀሳቀሱ የት ነው ቆይ ማን ነው የሚጠይቃቸው? እነዚህ ሰዎች የሆነ አደጋ ካደረሱ በኋላ ወይኔ ወይ የሆነ ከማለት ሳይሆን መጠንቀቅ የተሻለ ነው። ይሄ እንኳንም ስራውን ተወው ልጁ ሲጀመር ትቶታል። ከአሁን በኋላ መንገድ ላይ እያስቆመ መፈተሽ ወይም እንደዚህ መጠየቅ ወይም መታመን ካለበት እሱ ራሳችሁ እየተማመኑ ልጁ ከአሁን በኋላ ስራውን ትቷል ማለት ነው። ሌላው ደግሞ ምንድነው ከእናንተ ጋር ልዑል ከልዑል ጋር ይተዋወቃል ምናምን ብያችሁ አይተዋወቅም ምናምን ብላችሁ ነበር፣ ግን ይተዋወቃሉ ከልዑል ጋር ከዘላለም ጋር በፊት በጣም ቆይቷል። ቪዲዮ ላሳያችሁ ብዬ ብፈልግ ብፈልግ ብፈልግ አጣሁት እንጂ ይተዋወቃሉ በደንብ ነው የምተዋወቁት ከአንዴም ሶስት አራቴ ቪዲዮ ሰርተው ነበር፣ በሁለቱም ቻናል እና ጓደኛ ማቾች ናቸው ይታወቃሉ። አሁን ግን ልጁ ለምን እንደጠፋ ምንም የማውቀው ነገር የለም በእርግጥ ያው አንዳንድ ጊዜ እንደዚህ ነገር ሲበዛባችሁ፣ በተለይ በእንደዚህ አይነት ስራ የሚሰሩ ሰዎች ታውቃላችሁ፣ መጨረሻ ላይ እነሱ ናቸው የሚጎዱት። ባልሆነ በሆነ ነገር ይዘው ነው እንትን የሚሉት እና ብዙ ጊዜ ራሳችሁ መጠበቅ ካለባችሁ ያው ለሰው ብላችሁ የምትኖሩ ለሰው እንደዚህ እኔ እንጃ ብቻ አስቸጋሪ ነው። በተለይ ለሰው ብላችሁ ስንትን ውስጥ የምትገቡ ሰዎች የእውነት በጣም ነው እግዚአብሔርን ነው ብላችሁ ምንም በማያውቁት ነገር ለሰው ብለው መታግለው ለሰው ብለው ፍትህ ለማስገኘት ብለው ራሳቸውን ያልሆነ ቦታ ላይ ነው የሚጥሉት እና ለራሳችሁም የሆነ ብቻ ያው ሰው የራሱን ነፍስ ያሳዝነዋል፣ አይደል? ለሰው ስትጨነቁ ለራሳችሁ መጨነቅ አለባችሁ። እናንተ አሁን መንገድ ላይ እያስቆማችሁ ወይም በተለያየ ወይም በነሉድ ዘላለም በሚሰሩት ልክ እንደዚህ በወንጀል የተነካኩ ነገሮች የሚሰሩ ብዙዎች አሉ እና በዛ መሀል ደግሞ ምንም በማታቁት ደግሞ ይሁን በእናንተ ላይ ብዙ ዛቻ ብዙ ነገር ይመጣባችኋል እና በመጨረሻ ደግሞ እራሳችሁን መጠበቅ አለባችሁ። ይህ ነው የማስበው። ትንሽ አስቸጋሪ ነው የሰው ነገር። እስከ መጨረሻው ዝም ብላችሁ ስታዩ እኛ እንደ ተመልካች የምትሰጪው የሆነ አስተያየት ነገር አለሽ። እንደዚህ ባያደርጉ ለሰው ብለው ገብተው እራሳቸው እንደዚህ ማድረግ አልነበረባችሁም ምናምን የሚሉም ሰዎች አሉ። ይሄ ልጅ አሁን መንገድ ላይ ስለተደበደበ ወይም እንደዚህ ስላለ ምናምን ሳይሆን እንደውም አብዛኞቻችሁ እንኳን ደግ አድርጓል፣ እንኳንም መተው፣ እንኳን እንደበደበው ምን አገባው እሱ የሰው ስልክ የሚፈትሽ እያላችሁ ብዙ ነገር እያላችሁ ነው። ብቻ ልቦና ይስጠን ለሁላችሁ። ነው አስቸጋሪ ነው። ያው እነሱ ለራሳችሁ ብቻ ሳይሆን ለነሱ ይታመናል፣ ለሚስቱ ወይም ለባሏ ይታመናል ለሚለው ከነሱ ዜሮ አምስት ሳንቲም የሚቀንስባቸው የሚጨምርባቸው ነገር የለም። ግን አንዳንድ ሰው ያው ህሊና የሌለው ሰው አለና ከባድ ነው በጣም። ስትነግሪያቸውም ልክ እንደንት ነው የሚያሽ የሆነ እውነት፣ አሁን ስታወጭባቸው ማንም ሰው እውነት ተደብቃ እንድቀናው እንጂ እውነት እንድትወጣ አይፈልጉም፣ ማንም ሰው ማለት ነው። እና ልብ ለለላችሁ ሰዎች ልብ ይስጣችሁ ነው ምለው ሌላ ምንም አልላችሁ። እንግዲህ ይሄን ልጅ ደና ስለሆነ ሰውየው በመጨረሻም ስለታሰረ እንግዲህ ሽጉጥ አውጥቶ እስከ ማስፈራራት እስከ መደብደብ ድረስ የደረሰው ከኔ በላይ ወንድ የለም ሲል የነበረው ሰውዬ እስር ቤት ገብቷል ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የእውነት በጣም ደስ ብሎኛል። እኔ በጣም ያሳዝኖኛልም ደስ ብሎኛል። ምክንያቱም ያሳዘነኝ ይሄኛው ልጅ ነው፣ ምንም በማያውቀው የተደበደበው። የታሰረው ልጅ ደግሞ የእጁን ያገኘው ደግ አድርጓል። ሰው የስራውን ነው ማግኘት ያለበት። ምንም በማያውቀው መጥቶ ዘራ ፈንቧ ብሎ እንግዲህ ሰውን ባልዋለበት እንደዚህ ኧረ እኔ እንጃ። እኔ አንዳንድ ሰው ግን እንዴት እንደሚያስብ ምን አይነት ለሰው ልጅ ያለው እንትን አላውቅም። የሆነ የሌላ ቀን ቂም ያለበት እኮ ነው የሚመስል አደባደቡ ራሱ። የሚተዋወቁ ነው የሚመስለው። ድንገት ምንገሌን የተገናኙት፣ ግን እሱ የቆየ ቂም ያለበት ይመስል ልጁን እንደዛ አድርጎ አይታችኋል። ብቻ ስለታሰረ ደስ ብሎኛል። እግዚአብሔር ይመስገን ማለት ነው፣ ፍትህ አግኝቷል። ለማንኛውም የሚወዳችሁ የማክብራችሁ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ስትገቡ ሁላችሁም ላይክ ያረጋችሁ ጀምሩ ሰላም እና ፍቅር ትመኝላችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም ፍቅር እያምጣልን እያልኩኝ ባይ ባይ ላይክ እያደረጋችሁ ጀምሮ ስትሉ